ክብሮታይ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች፣ እነ ሁለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦቹን በቅድሚያም ፊልድ ማርሻል ብርሃኑ ጁላ በድጋሜ እየለቃቀምናቸው ነው አሉ። እሳቸው ይህንን በሚሉበት ወቅት አመራሮች ጭምር እየተገደሉባቸው ያሉ ውጊያዎች በአማራና ኦሮሚያ ክልሎች እየተደረጉ ቀጥሏል። ሚኒስትሩ ደግሞ ስለ ብልጽግና ማብራሪያ ለሰጧቸው ወታደራዊ አመራሮች ህዝቡ ተፋላሚዎቻችንን ትቶ ከኛ ጋር ነው ሲሉ ተደምጧል። በዝርዝር ተዘጋጅቷል። ይህ በእንዲህ እንዳለ ወታደራዊ አፈሳዎች ከሰሞኑ እንደገና እያንሰራሩ ነው ተብሏል። ፖለቲከኛው የግዳጅ ወታደራዊ አፈሳን በመስጋት በመዝናኛ ስፍራዎች የሚገኙ ሰዎች እጥረት ተፈጥሯለም ብለዋል። ተጨማሪ ያለን። ጠቅላይ ሚኒስትሩ የሰበሰቡት የብልጽግናው የስራ አስፈጻሚ ኮሚቴ መንግስትን በኃይል መገልበጥ ላይ መምከሩን አሳወቅም። ባወጣው መግለጫም ኢትዮጵያውያን የማያውቋት ኢትዮጵያን አቅርቧል። እንመለከተዋለን። ፕሬዚደንት ኢሳያስ አፈወርቂያን ከመንግስቱ ኃይለማርያም ጋር በማነጻጸር የቀረበው ሀተታ አስመራን አስቆጥቷል። የኢትዮጵያ መንግስት ያቋቋመው ተቃዋሚያችንን እንደ በቀቀን እያስጮሁት ነው ይላል የኢሳያስ መንግስት ምላሽ፣ ሰሙታላችሁም። ህወሓት ህጋዊ ሰውነቱ እንዲመለስ በድጋሜ ጠየቅም። ያ የማይሆን ከሆነ ውጤቱ አደገኛ ነው ሲልም የህወሓት ጽፈት ቤት ገልጿል። ተጨማሪያለን። ምክር ቤቱ የድሮን ጥቃቱን አወገዝም። በአማራ ክልል የሚፈጸሙ የድሮን ጥቃቶች ደግሞ እንደቀጠሉ ናቸው። ሌላኛው መረጃችን ነው፣ የሊቀ ጳጳሳት ፍራንሲስ የቀብር ስነ ስርዓት ታላላቅ የዓለም መሪዎች በተገኙበት ተፈጸመም። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ትሰማላችሁ። ሰናይ ቆይታ ይሆንላችሁ። ፊልድ ማርሻል ብርሃኑ ጁላ በድጋሜ እየለቃቀምናቸው ነው አሉ። እርሳቸው ይህንን በሚሉበት በዚህ ወቅት አመራሮች ጭምር እየተገደሉባቸው ያሉ ውጊያዎች በአማራና ኦሮሚያ ክልሎች እየተከናወኑ ናቸው። ሚኒስተሩ ደግሞ ስለ ብልጽግና ማብራሪያ ለሰጧቸው ወታደራዊ አመራሮች ህዝቡ ተፋላሚዎቻችንን ትቶ ከኛ ጋር ነው ሲሉ ተናግሯል። ፊልድ ማርሻል ብርሃኑ ጁላ በአማራ ክልል ጦርነቱ በተከፈተ ሰሞን ያደረጉት ንግግር እንዲህ የሚል ነበር። ለጽንፈኛው ጥቅም ላይ እያዋልን ያለነው ኃይል አስር በመቶ አቅማችን ብቻ ነው ድሮን ተጠቀሙ ይሉናል በፍጹም እስኪ አሳይ በለው ፋኖም የኦሮሞ ነጻነት ጦርንም ከስጋት አውርደን የመለቃቀም ስራ ላይ ነን የሚል ድሮን ተጠቀመ ታንኩን ሄሊኮፕተሩን ድሮኑን አሳይ በለው አሁን አማራ ክልል በ10 ፐርሰንት ነው የተዋጋል አማራ ክልል ሰሞኑን የተፈጠረውንና ሸኔ ቀደም ብሎ የፈጠረውን ችግር የማስተካከል ስራ ነው እየሰራ ነው ያለነው ሁለቱም ስራ ደግሞ በጣም ጥሩ ሄዷል። ስጋት ወደማይሆን ደረጃ ወርደዋል። የመለቃቅም ስራ እየተሰራ ነው። ይህ ንግግር ከተደረገው ሁለት አመት ሊሞላው ጥቂት ወራት ብቻ ናቸው የቀሩት። ዛሬም ግን ፊልድ ማርሻሉ ወታደራዊ አመራሮቻቸውን ሰብስበው የቀረን የመለቃቀም ተግባር ነው ሲሉ ገልጿል። ወደ ጫካ ገብተው የነበሩ በአስር ሺዎች የሚቆጠሩ ታጣቂዎች እጅ ሰጡን ያሉት ኢታማጆር አሳይ በለውስኪ እያሉ በካዱት ድሮን ጭምር የተዋጉባቸውን ያለፉት 18 ወራትን በሙሉ በመለቃቀም ስራ ላይ መቆየታቸውን ያላነሱ ቢሆንም አሁንም ግን ጽንፈኞች ያሏቸውን የፋኖ ኃይሎችን እጅግ አዳክመናቸዋል፣ የመለቃቀም ስራ ላይ ነን ሲሉ ነው የተሰሙት። እሳቸው ይህንን በሚናገሩበት ተመሳሳይ ወቅት በአማራ ክልል ያሰማሩት ሰራዊት ደግሞ ከወንድሞቹ ጋር የሚያደርገው ውጊያ ቀጥሎ ሞት ዕለታዊ ሆኗል። በደቡብ ጎንደር እስቴ አንዳቤት፣ በጎጃም ከብር ሸለቆ እምብዛም በማይረቅ ስፍራ ቆጫ አካባቢ አካባቢም በምዕራብ ጎንደር አርማ ጭሆም፣ በደቡብ ወሎ መቅደላ ደብረ ዘይት አካባቢና ማሻ ወታደራዊ ካምፕ የተደረጉ ውጊያዎችና የተፈጸሙ ጥቃቶችም ጥቂት አብነቶች ናቸው። ፊልድ ማርሻሉ ይህንን በሚናገሩበት ተመሳሳይ ወቅት የፋኖ ኃይሎች በሸዋ ቀጠና ለወራት ያሰለጠኗቸውን ታጣቂዎቻቸውን ማስመረቃቸውን ሲገልጹም ነው የዋሉት። ፊልድ ማርሻሉ እየለቃቀምን ነው የሚሉት በኦሮሚያ ክልል የሚንቀሳቀሰው የኦሮሞ ነጻነት ጦሩን ጭምርም ነው። በእርግጥ እርሳቸው በሰራዊታቸው ገና እየለቃቀሙ ያሞት እንደሆነ የሚገልጹት ይህንን ጦር የሽመልስ አብዲሳ አስተዳደር ባለፈው ዓመት መጨረሻ በሁለትና ሶስት ወራት ውስጥ ሙሉ በሙሉ ሊያጠፋው ቃል ገብቶ እንደነበር ማስታወስ ግን ግድ ይላል። ይነስም ይብዛ በሁለት በሶስት ወር ውስጥ ይሄ ጠላት ሙሉ በሙሉ የሚወገድበት የማህበራዊ እንቅስቃሴን ወደማያደናቅፍበት ደረጃ የሚደርስበት ሁኔታ ይፈጠራል። ጠቅላይ ኤታማዦር ሹም ከዚህ በፊት እንዲያውም ከወያኔ በፊት አዲስ አበባ ገባለሁ ያለው ኦላ አብቅቶለታል ብለው እንደነበርም የሚዘነጋ አይደለም። ኦላን አስገድዶ ወደ ሰላም ለማምጣት የሚያስችል እርምጃ ወስዷል፣ በከፍተኛ ደረጃ ተዳክሟል። ያ አዲስ አበባ ገባለሁ የሚል እንትን የለም ነው። እንደውም ከቲፔልፍ ቀድመው

ይህ ከተባለ ከረጅም ጊዜ በኋላም የመለቃቀም ስራ ላይ ነን የሚሉት ጠቅላይ ታማጆር ሹሙም ልክ እንደ አማራ ክልል ሁሉ ያሰማሩት ሰራዊት ግን በኦሮሚያ ክልልም በየአካባቢው ከራሱ ዜጋ ጋር የሚያደርገው ውጊያ ቀጥሏል። ትናንት በሰሜን ሸዋ ዞን ሙሎ ወረዳ የተደረገ ውጊያ ደግሞ አንድ ከፍተኛ ወታደራዊ አዛዥ ጭምር ሳይገደሉበት እንዳልቀረ መረጃዎች ያመለክታሉ። በቦረና አሬሮ ወረዳም በተለይም አንድ የጸጥታ ዘርፍ አመራር በተመሳሳይ እንዳጋጠማቸውን የተሰማው ላለፉት ተከታታይ ወራት ጦርነቱ ከተፋላሚዎች ባሻ ገር የብልጽግናው አመራሮች፣ የሰራዊቱ አዛዦች፣ ሰላማዊ ዜጎች ጭምር ባሳዛኝ ሁኔታ እየተለቀሙ የቀጠሉበት ቢሆንም ኢታማጆር ሹሙ ግን አሁንም ለቀማ ላይ ነን ይላሉ። ይህ ንግግር የተደረገው ደግሞ ከፖለቲካ የጸዳን ነን የሚሉት የመከላከያ ሰራዊት አመራሮችን የብልጽግናው ሹም ጌዲዮን ጢሞቴዎስ ማብራሪያ ባቀረቡበት ወቅት ነው። ሚኒስትሩ በዚህ ወቅት በተለይም በአማራ ክልል የሚንቀሳቀሱ ኃይሎችን አንስተው ለህዝብ ስጋት ከመሆን ወርደው የራሳቸውን ህልውና ለማቆየት እየተቸገሩ ነው። ህዝቡም ከኛ ብልጽግናዎች ጎን ነው ብለዋል። በእርግጥ ማህበረሰቡ ሀገራዊ ሁነቶችን በአመዛኙ በዝምታ የሚመለከታቸው እሳቸው እንዳሉትም ካገዛዛቸው ጎን ቆሞ ወይንስ አማራጭ አጥቶ የሚለው ግን መሰረታዊ ጥያቄ ነው። ይህ በእንዲህ እንዳለ ወታደራዊ አፈሳዎች ከሰሞኑ እንደገና እያንሰራሩ ነው ተብሏል። ፖለቲከኛው የግዳጅ ወታደራዊ አፈሳን ስጋት በመዝናኛ ስፍራዎች የሚገኙ ሰዎች እጥረት ተፈጥሯልም ብሏል። ከስድስት ወራት በፊት የአእምሮ ህመምተኛ አይነ ስውርም ለመከላከያ አፍሶ በተቋማት የተረጋገጠበት አገዛዙ መርዶ ነግሮለት የማውቀው ሰራዊት ውስጥ በየጊዜው የሚመለምላቸው ወጣቶች የት ሄደው ነው መልሶ ወደ ጅምላ አፈሳ የሚገባው የሚለውንም ገልጾ አያውቅም። ላለፉት ጥቂት ወራት በአንጻራዊነት ጋብ የነበረው ወታደራዊ አፈሳ አሁን በድጋሚ እንደገና እያየ ለመሆኑንም ከተለያዩ ቦታዎች የሚወጡ መረጃዎች ያሳያሉ ፖለቲከኛው አቶ ጀዋር መሐመድም ወጣቶችን በግዳጅ አፍሰው ለውትድርና መላክ ሰሞኑን በኦሮሚያ ክልል በአዲስ መልኩ እየተከናወነ ነው ይላሉ በዚህም እያንዳንዱ የቀበሌ አመራር ከሁለት እስከ ሰባት ወጣት የማቅረብ ግዴታ ተጥሎበታል ከዚህም የተነሳ ወጣቶችን ከጎዳናዎች ፑል ቤቶች ወዘተ አግቶ ለማፈስ የሚደረገው እሽቅድድም ተጧጡፏል በአፈሳው የተደናገጡ ወላጆች ልጆች ቸውን ከትምህርት ቤት በማስቀረት ለመደበቅ ተገደዋል፣ ሲሉም አክሏል። ይህ ሁኔታ በጎዳናዎችና በመዝናኛ ቦታዎች የወጣቶች እጥረትን ፈጥሯል። ሆኖም ወጣቶችን አግቶ ኮታውን መሙላት ላቃቶ አመራር ወይንም የተያዘበትን ልጅ ማስለቀቅ ለፈለገ ወላጅ መፍትሄ የሚሆን ቢዝነስ ተከፍቷል። ይህም ከትውልድ ቀያቸው ራቅ ወዳለ ቦታ ፈልሰው በቀን ስራና በጎዳና ተዳዳሪነት ላይ የሚገኙ ወጣቶችን መግዛት ነው። ደላሎች እነዚህን ወጣቶችን አስቀድመው ስራ እናስይዛቸዋለን በሚል አባብለው ሰዋራ

ከዛም ኮታው ለተጓደለበት አመራር ከአርባ እስከ 100 ሺህ ብር በማስከፈል አሳልፈው ይሰጣሉ። በተመሳሳይ መልኩ ልጁ የተያዘበት ወላጅም ከቀበሌ አመራር ጋር በመደራደር ከ100 እስከ 300 ሺህ ብር ከከፈለ በኋላ ልጁ ተለቆ ከደላላ ከሚገዙት አንዱ ይተካል ሲሉም እየሆነ ያለውን አስረድቷል። በግዳጅ በሚደረግ አፈሳ በሚሰበሰቡ ወጣቶች ከደርግ የሚልቅ ሰራዊት ገንብተናል የሚሉት ፊልድ ማርሻል ብርሃኑ ጁላ ደግሞም በተመሳሳይ ዕለት ዛሬ ኢትዮጵያ በታሪኳ በዚህ ደረጃ በብዛትና በጥራት ፕሮፌሽናል ሰራዊት እንደኔ ዘመን ገንብት አታውቅም ሀገሩንና ሙያውን የሚወድ የሚሰጠውን ግዳጅን በአነስተኛ ኪሳራ የሚፈጽም ብቃት ያለው ኃይል ነው የገነባሁት ሲሉ ተናግሯል። እሳቸው እንዲህ የሚናገሩ ለሰራዊት ባለፉት ቀናት ከፈጽማቸው ድርጊቶች ውስጥ ቢያንስ አንዱን ለማንሳት ግን በመታከል የደባጤውን ክስተት ማስታወስ ይቻላል። በወረዳው ጊቦ በተባለ ቀበሌ ልጃቸውን ሊድሩ ዘመድ አዝማድ የጠሩ አባት ድግስ ላይ ውጊያ ላይ ውለው የተመለሱ ወታደሮች በሰዓት ጨምሮ መግደልን ጀምሮ መንደሩን ማቃጠላቸውና አስራ አንድ ሰዎችን መግደላቸውም መዘገቡ የሚታወስ ነው። ጠቅላይ ሚኒስትሩ የሰበሰቡት የብልጽግናው የስራ አስፈጻሚ ኮሚቴ መንግስትን በኃይል መገልበጥ ላይ መምከሩን ገለጽም በወጣው መግለጫም ኢትዮጵያውያን የማያውቋት ኢትዮጵያን አቅርቧል። በጥቂት ዓመታት ውስጥ የዓለምም የአፍሪካም የብልጽግና ተምሳሌት ንሆናለን የሚል የማጠቃለያ ግምገማ ሪፖርቱን ይዞ የወጣው የቤተ መንግስቱ ስብሰባ እንደተጠበቀውም በጦርነት ኑሮ፣ ውድነት፣ ረሃብና ስደት ውስጥ ያለውን የሀገሪቱን አብዛኛውን ዜጋ እንደዘነጋ አረጋግጧል። 8 ነጥብ 4 በመቶ እየተመነደግ ነው። በቱሪዝም ስህበት አፍሪካ እየመራን ነው። ትምህርት ለትውልድ በሚል በርካታ ተማሪዎችን ተጠቃሚ እያደረግን ነው። የህዳሴውን ግድብ 98 ነጥብ 6 በመቶ አደረስ ነው። ዲሞክራሲን እየተገበርን፣ ፓርቲዎችን እያሳተፍን ነው። የስራ እድል በሚሊዮኖች ፈጥረናል። ወዘተ የሚሉ ቁጥሮችም የቀረቡበት ሆኗል። በእርግጥ በእነዚህ የብልጽግና ቁጥሮችና ነጥቦች ላይ አንድ ባንድ አንስቶ ያሉት ወዲህ እየሆነ ያለው ደግሞ ወዲያ መሆኑን ማሳየት የሚቻል ቢሆንም ጥቂት ሰሞንኛ የዓለም አቀፍ ተቋማት ሪፖርቶችን እንዳብነት ማንሳት ግን ተገቢ ይሆናል። ስራ አስፈጻሚው ይህንን ረጅም መግለጫ ባወጣበት ዋዜማ የዓለም የምግብ ፕሮግራም እንዲህ ይላል። 10 ሚሊዮን በላይ ኢትዮጵያውያን ረሃብ ላይ ናቸው። 36 ሚሊዮኑ ደግሞ ሳቀርብላቸው የነበረውን እርዳታ በሳምንታት ውስጥ ላቋርጥባቸው እችላለሁ። ዩኒሴፍም ከጥቂት ሳምንታት በፊት ያወጣው ሪፖርት ደግሞ 9 ሚሊዮን የኢትዮጵያ ሕጻናት ትምህርት ቤት መሄድ አልቻሉም ይላል። ዩኤንዲፒ ደግሞ በቅርቡ ይፋ ለሚያደርገው የሰብአዊ ልማት ደረጃ መነሻ እንዲሆነው እንደ ማስታወሻ ባቀረበው የቀደመ እርዳታ የብልጽግናዋን ኢትዮጵያ ሲገልጽ ምዘና ካከናወንኩባቸው 193 ሀገራት መካከል በሰው ሀብት ልማት 176ኛ ደረጃ ላይ ናት የሚል ነው። ይህ ደረጃ ከኤርትራ በታችም የሚያስቀምጣት እንደሆነ ልብ ይሏል። የብልጽግና ስራ አስፈጻሚዋ ኢትዮጵያ ደግሞ ሌላ ናት። የሁለት ቀናቱ የቤተ መንግስቱ ስብሰባም ስለ መንግስት ግልበጣም ንግግር የተደረገበት እንደሆነ ግን ያትታል። መንግስትን በኃይል ለመጣልና ፍላጎትን በጉልበት ለማሳካት የሚደረገው መፍጨርጨር ውጤት እንደማያስ ሀገራዊ እውነት አድርጌዋለሁ የሚል ፕሬዚደንት ኢሳያስን ከመንግስቱ ኃይለማርያም ጋር በማነጻጸር የቀረበው ሀተት አስመራን አስቆጥቷል። የኢትዮጵያ መንግስት ያቋቋመው ተቋሚያችን እንደ በቀቀን እያስጮሁት ነው ይላል የኢሳያስ መንግስት ምላሽ። የኤርትራውን አምባገነናዊ አገዛዝ ለመታገል ከሚሰሩ ድርጅቶች ውስጥ አንዱ የሆነው የቀይ ባህር አፋሮች ዲሞክራሲያዊ ድርጅት ሊቀመንበር ከቀናት በፊት ባልጀዚራ ላይ ባሰፈሩት ጽሁፍ ኢሳያስ አፈወርቅ የሀገሪቷን የጦር ሰፈር አድርጓታል ሲሉ ገልጸው በዜጎች ላይ የቀጠለውን ሰቆቃ አብራርተው ነበር። ይህንን ተከትሎም የቀድሞ በኢትዮጵያ አሜሪካ አምባሳደር እና የአፍሪካ ጉዳዮች ላይ ኃላፊነት የነበራቸው በቅርቡ ደግሞ ለጥቂት ወራትም ቢሆን በትራምፕ አስተዳደር ውስጥ የቆዩት ቲቦርናይ አቋማቸውን ገልጸዋል። ኢሳያስ ኤርትራን የጦር ካምፕ ማድረጉም ከቀደመው የኢትዮጵያ መሪ ገዳዩ ሲሉ እሳቸው የጠሯቸው መሪ መንግስቱ ኃይለ ማርያም ጋር መነጻጸሩም ልክ ነው ሲሉም ገልጿል። አንድ ቀን ኤርትራውያንም እፎይታ ያገኛሉ የሚለውን በማከል በእርግጥ እኒ ዲፕሎማት ከዚህ በፊትም ቀጣዩ በሽር አላሳድ ኢሳያስ አፈ ወርቄ ናቸው ሲሉ አሳውቀው ነበር። የአስመራው መንግስት ቃል አቀባይ ኢሳያስን ከመንግስቱ ኃይለ ማርያም ጋር በማነጻጸር የቀረበውን የዲፕሎማቱን ማብራሪያ የሚሆን የአልጀዚራን ሰሞንኛ ሀተታ በቁጣ በታጀበው ቃላት ነው ምላሽ የሰጠው ከስቴት ዲፓርትመንት በጥቂት ወራት ውስጥ የተባረሩ የሎቢስት ክፍያዎችን እያፈሰሱ ነው በማለት ውንጀላውን ያቀርባል። ያስመራው መንግስት ረሳዶን በኢትዮጵያ መንግስት ለዛውም የቀደመው መንግስት ያቋቋመብን ተቋሚ ድርጅት ነው የሚለው ሻቢያም አሁን እነዚህ ሰዎችን እንደ በቀቀን እያስጮሁብን ነው እያለም ይቀጥላል። እኛ 34ኛ ዓመት የነፃነት ቀናችንን ልናከብር እየተሰናዳን ነው። ነገር ግን የኤርትራ ኢንፍሉዌንዛ ያለባቸው ሰዎችን መንጫጫት ላይ ናቸው ሲል የጠቀሰውም ጥንባን ሰዎች የቀነጨሩ እርባ ቢሶች የተጠለዙ ወዘተ የሚሉ ቃላትን እየተጠቀመም ሻቢያ ቁጣውን የገለጸበትን መግለጫ ሰጥቷል። ህወሓት ህጋዊ ሰውነቱ እንዲመለስ በድጋሚ ጠየቀ። ያ የማይሆን ከሆነ ውጤቱ አደገኛ ነው ሲልም የህወሓት ጽህፈት ቤት አሳውቋል። ከሁለት ዓመታት በፊት በተፈረመው ስምምነት ሁለቱ አካላት እርስ በራሳቸው እውቅና እንዲሰጣጡ ያዛል ያለው የህወሓት ጽህፈት ቤት ስምምነቱን ማዕከል በማድረግ ከሽብርተኝነት ብሰረዝም ህጋዊ ሰውነቴ ግን አልተመለሰለኝም ሲልም ወቅሷል። የፓርቲውን ህጋዊ እውቅና ለማስመለስ ወደ አራት ኪሎ ተደጋጋሚ ምልልስ አድርጎ መነጋገሩን የገለጸው ህወሓት ባደረጉት ውይይት ተስፋ ሰጪ ሁነቶች ቢኖሩም ምርጫ ቦርድ ግን ከስምምነቱ ውጭ ወደ መደበኛው አዲስ ምዝገባ እንዲደረግ አዟል ሲልም ከሷል። የፕሪቶሪያውን ስምምነት በመጣስ በምርጫ ቦርድ ምዝገባ እንዲያካሄድ የሚቀርበውን ጥያቄ እንደማይቀበለው መግለጹን የሚጠቅሰው የህወሓት ጽሕፈት ቤት መግለጫም የአፍሪካ ህብረት የክትትል ቡድን ህወሓትን ዳግም እንዳይመዘገብ አሳስቧል ሲልም ያክላል። ይሁን እንጂ ህብረቱ የስምምነቱን አፈጻጸምና ጥሰቶች ለመገምገም ሊሰበሰብ አልቻለምም ብሏል። ከሰሞኑ ሊቀመንበሩ ደብረ ጽዮን ገብረ ሚካኤል የህብረቱ የ ክትትል ኮሚቴ አስቸኳይ የግምገማ ስብሰባ እንዲጠራ ጥሪ ያቀርበው ነበር። የምርጫ ቦርድ ድርጅቱ ዳግም እንዲመዘገብ የሚያወጣውን መግለጫ ቀጥሏል። ነገር ግን 50 ዓመት ያስቆጠረ ፓርቲ እንደገና ሊመዘገብ አይችልም ይላል የህወሓት ጽሕፈት ቤት መግለጫም። እናም ዓለም አቀፍ አደራዳሪዎችና ና የስምምነቱ ተሳታፊዎች ህወሓት በስምምነቱ ላይ ህጋዊ እውቅና ባለማግኘቱ የሚኖረውን አደገኛ ውጤት ተገንዝበው ቀጣይነት ያለው ሰላም ያመጡ ዘንድ ክትትል የሚያደርጉ ዘንድ እንጠይቃለን ያለው ብሔራዊ ምርጫ ቦርድ ባለፈው የካቲት ወር ለሶስት ወር ህወሓትን ከፖለቲካ እንቅስቃሴዎች አግዶት የነበረ ሲሆን ለመሰረዝም ቀነ ገደብ እንዳስቀመጠለት የሚታወስ ነው። ምክር ቤቱ የድሮን ጥቃቱን አወገዘም። በአማራ ክልል የሚፈጸሙ የድሮን ጥቃቶች አሁንም እንደቀጠሉ ናቸው። ከሰሞኑ በጎጃም ቀጠና ና እርጅና ናውጋ፣ ሰሜን ሸዋ ደብረ ብርሃን አቅራቢያም ጃዌ ጃሂ ማል አካባቢዎች ላይ የድሮን ጥቃቶች መፈጸማቸው አይዘነጋም። ትናንት ደግሞ በሰሜን ሸዋ ዞን ጁሁር ወይራምባ ተብሎ በሚጠራ አካባቢ በተመሳሳይ የድሮን ጥቃት መፈጸሙ ተሰምቷል። የደረሰው ሰብአዊ ጉዳት በውል አይታወቅም። ይህ በእንዲህ እንዳለ የዓለም አብያተ ክርስቲያናት ምክር ቤት በአማራ ክልል በድሮን በመታገዝ የሚደረጉ ጥቃቶችን አውግዟል። በአማራ ክልል ምስራቅ ጎጃም ዞን ባሳለፍነው ሳምንት በተፈጸመ የድሮን ጥቃት ሰላማዊ ሰዎች መሞታቸው በከፍተኛ ሁኔታ እንዳሳዘነው ና ድርጊቱም እጅግ እንዳሳሰበው የዓለም አብያተ ክርስቲያናት ምክር ቤት በዋና ጸሐፊው በኩል አሳውቋል። በስፍራው ሚያዝያ 9 ቀን በትምህርት ቤት ዙሪያ በተፈጸመ የድሮን ጥቃት ከአንድ መቶ በላይ ሰዎች መገደላቸውን የአካባቢው ነዋሪዎች ና የዓይን እማኞች ማሳወቃቸውን በተመለከተ መዘገቡም ይታወሳል። ይህ የቀፋ ጥቃት በቅርብ ወራት ውስጥ የተፈጸሙ በርካቶች የሰዎችን ህይወት የቀጠፉ ተግባራት ተጨማሪ ማሳያ ነው በርካታ ንጹሃንን የቀጠፉ የድሮን ጥቃቶችም እንደ አውሮፓውያን የዘመን ቀመር በ2024 ተፈጽሟል ሲሉም ዋና ጸሐፊ ቄስ ፕሮፌሰር ዶክተር ጄሪ ፔሌ ተናግሯል የአለም አብያተ ክርስቲያናት ምክር ቤት ንጹሃን በብዛት በሚኖሩባቸው አካባቢዎች የሚፈጸሙ መሰል የጅምላ ጥቃቶችን በእጅጉ ይኮንናልም ሲልም ምክር ቤቱ አሳውቋል ዋና ጸሐፊው አክለውም ተዋጊ ያልሆኑ ሰዎችን ከጥቃት ባልጠበቀ መልኩም እንደዚሁም አለም አቀፋዊ የሰብአዊ መብት ህጎችን በጥብቅ ሳይከተሉም በጦርነት አካባቢዎች የሚፈጸሙ የድሮን ጥቃቶች እንዳሳሰቧቸው ይፋ አድርጓል የሀገር አቀፍና አለም አቀፍ ባለድርሻ አካላትም ሁሉን አቀፍ ውይይትና ሰላማዊ መፍትሄን እንደ ብቸኛ ዘላቂ የፍትህና የሰላም መንገድ አድርገው እንዲከተሉ ጥሪ አቅርቧል በኢትዮጵያ የሚገኙ የአብያተ ክርስቲያናትና የሃይማኖት ማህበረሰብ አባላት ለፍትህ ለእርቅ ለሰላምና ለአንድነት ድምፅ እንዲሆኑ እንጠይቃለንም ብሏል የአለም አብያተ ክርስቲያናት ምክር ቤት ከተጎጂዎችና ከቤተሰቦቻቸው ጋር በጋራ ይቆማል ቤተሰቦቻቸው ላጡና በሀዘን ላይ ላሉ ሁሉ መጽናናት ትን ይመኛል ሲሉም ነው የጠቀሱት። የሊቀ ጳጳሳት ፍራንሲስ የቀብር ስነ ስርዓት ታላላቅ የዓለም መሪዎች በተገኙበት ተፈጸመም። የካቶሊክ ቤተ ክርስቲያን ሊቀ ጳጳስ ፖፕ ፍራንሲስ የቀብር ስነ ስርዓት ከዓለም ዙሪያ እየተገኙ ታዳሚዎችና በመቶ ሺዎች የሚቆጠሩ ሀዘንተኞች በተገኙበት ነው ቫቲካን ላይ የተፈጸመው። የበርካታ የዓለም ሀገራት መሪዎችና ፖለቲከኞች፣ ንጉሳውያን፣ ታዋቂ ሰዎችና 400 የሚደርሱ ሰዎች በቅዱስ ጴጥሮስ አደባባይና በቫቲካን ጎዳናዎች ላይ በመታደም በጳጳሱ የመጨረሻ ስንብት ላይም ተሳትፏል። በአለም ዙሪያ ከ1.4 ቢሊዮን በላይ ተከታይ ያላት የካቶሊክ ቤተ ክርስቲያን መንፈሳዊ መሪ ሆነው ከአስር ዓመታት በላይ በመንበራቸው ላይ የቆዩት ፖፕ ፍራንሲስ ለስደተኞች፣ ለተጨቆኑ ሰዎች ያላቸው ተቆርቋሪነት ለቀብር ስነስርዓታቸው ወቅትም ጎልቶ ተሰምቷል። ርዕሰ ሊቃነ ጳጳሳት ፍራንሲስ ሀገራት ለስደተኞች መጠጊያ በመሆን እንክብካቤ እንዲያደርጉ ከሞቶታቸው ባሻገር ድጋፍ እንዲያገኙና እንዲያጽናኑ በግላቸው በርካታ ነገሮችን ማድረጋቸውም ይናገራል። በተጨማሪም በአለም ዙሪያ ሰላም እንዲሰፍን ጦርነቶች ለማስቆም ለድርድር ጥሪ በማድረግ እንደዚሁም የአለም የአየር ሁኔታ ለውጥ ትኩረት እንዲደረግበትም ሲሰሩ ስለመቆየታቸው ነው የሚገለጸው። ፖፕ ፍራንሲስ በህይወት ሳሉ ለቀብር ቦታቸው ቀለል ባለ ሁኔታ የተዘጋጀ የተዘጋጀ እንዲሆንና በስፍሮን ፍራንሲስ የሚለበብስና ስማቸው ብቻ እንዲሰፍር ጠይቀው ነበር። የጳጳሱ ስርአተ ቀብር ከተፈጸመ በኋላ በቀጣይ የካቶሊኮ አለም ዋነኛ ትኩረት የሚሆነው የፖፕ ፍራንሲስን ቦታ ተረክበው ቤተ ክርስቲያኒቱን የሚመሩ ተተኪን የመሰየም ሂደት ነው። ለዚህም ከአለም ዙሪያ በቫቲካን ሲቲ የሚሰባሰቡ ካርዲናሎች ተለይተው የሚያካሂዱ ስነስርዓት በእያንዳንዱ ካቶሊክ ዘንድ ተጠባቂ ነው። በኢትዮጵያ በኩልም አንድ አባት መወከላቸው የሚታወቅ ነው። ነገር ግን የጳጳሱን ምርጫ በሚስጢር የሚያካ የሚካሄዱት ካርዲናሎች ለምርጫው የሚቀመጡበት ቀን እስካሁን አልታወቅም። በተለምዶ ግን የስብሰባ ጳጳሱ ካረፉበት ቀን በኋላ ከ15 እስከ 20 ቀናት ባሉት ጊዜያት ሊካሄድ ይችላል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህን ይመስሉ ነበር። አበቀን። ቸር ያሰማን።